የቀድሞ ፍቅረኛሽን ትዝታ ከአእምሮሽ ማስወገድ እንደማትች እየተሰማሽ ነው። በየቀኑ በየሰዓቱ ትዝታዎቹ እየመጡ ያሰቃዩሻል። ደስታሽ ይስተሟጧል። ብቻሽን ሳለሽ ትዝታዎቹ እንደ ፊልም በአይነ ህሊናሽ እየመጡ ይረብሹሻል። እንግዲያውስ አትጨነቂ። በዚህ ሁኔታ ውስጥ ያለሽው አንቺ ብቻ አይደለሽም። ዛሬ ያንን የቀድሞ ፍቅረኛሽን ከአእምሮሽ ሙሉ በሙሉ ለማስወገድ የሚረዱ ስምንት ውጤታማ የስነልቦና ዘዴዎችን ይዘንልሽ መተናል የቀድሞ ነፃነትሽን መልሰሽ ለማግኘትና አዲስ ምዕራፍ ለመጀመር ቁልፉን ታገኛለሽ። አብረሽን እስከ መጨረሻው ተከታታይን። የቀድሞ ፍቅረኛን ከአእምሮ ማስወገድ በጣም ከባድ ሊሆን ይችላል። ምክንያቱም የፍቅር ትስስር በአንጎል ውስጥ ጥልቅ የሆኑ ስሜታዊና ትውስታዊ ምልክቶችን ይፈጥራል። እነዚህ ትውስታዎች በድንገት ብቅ እያሉ ስሜትሽን ሊቆጣጠሩ፣ ምርታማነትሽን ሊቀንሱና ወደፊት እንዳትራመጂ እንቅፋት ሊሆኑብሽ ይችላሉ። ምናልባት አብራችሁ በነበራችሁበት ወቅት ጥሩ የፍቅር ጊዜ ያሳለፋችሁባቸውን የጋራ ቦታዎችን ስታይ፣ የእሱን አይነት ጠረን በአፍንጫሽ ሽው ሲል፣ ወይም አብራችሁ በነበራችሁበት ወቅት የምትወዱትን ዘፈን ስትሰሚ ትዝታዎቹ እንደገና ተመልሰው ይመጣሉ። ይህ ሂደት በራስሽ ላይ አሉታዊ ተጽዕኖ ከማሳደሩም በላይ አዲስና ጤናማ ግንኙነት ለመጀመር እንቅፋት ይፈጥርብሻል። ታዲያ ይህንን የሚያሰቃይ ትዝታ እንዴት ማስወገድ ትችያለሽ? የቀድሞ ፍቅረኛሽን ከአእምሮሽ ሙሉ በሙሉ ለማስወገድ እና ወደ አዲስ ምዕራፍ ለመሸጋገር የሚረዱ ስምንት ወሳኝ የስነልቦና ዘዴዎችን ከዚህ ቀጥሎ እናቀርብልሻል። አንደኛ የመጨረሻውን ስንብት ማጠናቀቅ። በግንኙነት ማብቂያ ላይ ያልተነገሩ ነገሮች ወይም ያልተፈቱ ስሜቶች ካሉ እነዚህ በአእምሮሽ ውስጥ እርስ በርስ ተሳስረው ሊቀጥሉ ይችላሉ። ለመጨረሻ ጊዜ ለራስሽ ወይም ለሱ ደብዳቤ በወረቀት ጻፊ። በደብዳቤው ውስጥ የተሰማሽን ሁሉ አስፍሬ ለምን እንደተለያያችሁ ምን አይነት ስሜት እንደተሰማሽ ከዚህ ምን እንደተማርሽ በግልጽ ጻፊ ደብዳቤውን የግድ መስጠት ወይም ለሱ መላክ አይጠበቅብሽም ነገር ግን ስሜትሽን በወረቀቱ ላይ ማውጣትና መጻፍሽ ትልቅ እፎይታ ይሰጥሻል አንዳንድ ያልተጠናቀቁ ነገሮች በአእምሯችን ላይ አሉታዊ ተጽዕኖ ያሳድራሉ ይህንን የመሰናበቻ ሂደት ማጠናቀቅ አእምሮሽ ያለፈውን እንዲዘጋና ወደፊት ላይ እንዲያተኩር ይረዳዋል። ሁሉንም ቁጭትና ሀዘንሽን በወረቀት ላይ ካወጣሽ በኋላ በእርግጠኝነት በጣም ቀለል ያለ ስሜት ይሰማሻል። ሞክሪው። ሁለተኛ ከዚህ በኋላ ምንም አይነት ግንኙነት የለም የሚለውን ህግ መከተል። ከቀድሞ ፍቅረኛሽ ጋር ማንኛውንም አይነት ግንኙነት ማቋረጥ የስልክ ሊሆን ይችላል፣ የቴክስት መልእክት ሊሆን ይችላል፣ ወይም ማህበራዊ ሚዲያና የጋራ ጓደኞች ሊሆኑ ይችላሉ። እነዚህን ግንኙነቶች ጨምሮ ማንኛውንም ነገር ማቋረጥ ለመርሳት የመጀመሪያውና በጣም ወሳኝ እርምጃ ነው። እሱን ማየት ወይም መስማት የናፍቆትን ስሜት የበለጠ ያነሳሳል፣ እንዲሁም የመርሳት ሂደቱን ያዘገየዋል። ተደጋጋሚ ትዝታዎችና ግንኙነቶች በአንጎል ውስጥ ያሉትን የፍቅር ትስስሮች ያጠናክራሉ። ግንኙነትን ማቋረጥ እነዚህን ትስስሮች እንዲዳከሙና ቀስ በቀስ እንዲረሱ ይረዳል። ይህንን ማድረግ መጀመሪያ በጣም ከባድ ሊሆን ይችላል፣ ነገር ግን ከቀድሞ ፍቅረኛ ጋር ያለን ሁሉንም ግንኙነት ከተቋረጠ በኋላ ቀስ በቀስ ሰላም ማግኘት ይቻላል። ሶስተኛ፣ መጥፎ ወይም አሉታዊ ትዝታዎችን ማስታወስ። ብዙውን ጊዜ ግንኙነቱ ሲያልቅ ጥሩ ትዝታዎችን ብቻ ነው የምናስታውሰው። ይህ ናፍቆትን የበለጠ ይጨምራል። እናም በዚህ ሂደት ግንኙነቱ የነበረባቸውን ችግሮች፣ ያሳዘኑሽን ጊዜያትና ያልተስማማችባቸውን ነገሮች አስታውሺ። ይህ ፍጹም መልካም ግንኙነት እንዳልነበረ ለመገንዘብ ይረዳሻል። አሉታዊ የሆኑ ትዝታዎችን በንቃት ማስታወስ ለመርሳት እንደ በቂ ምክንያት ሆኖ ያገለግላል። የነበሩትን ችግሮች ማስታወስ ግንኙነቱ ፍጹም እንዳልነበረና ለመለያየት ብዙ ምክንያቶች እንደነበሩት ትዝ እንዲልሽ ያደርጋል። አራተኛ ትኩረትሽን መቀየር። ጊዜሽንና ጉልበትሽን በአዳዲስ ነገሮች ላይ አውይ። አዳዲስ የትርፍ ጊዜ ማሳለፊያዎችን ጀምሪ። ከጓደኞች ጋር ብዙ ጊዜ አሳልፊ። ለራስሽ ግቦች ትኩረት ስጪ። ያለሽን ትርፍ ጊዜሽን በተለያዩ ነገሮች መሙላት ስለ እሱ ማሰብሽን ይቀንሳል። ትኩረትን ወደ አዲስና አዎንታዊ ነገሮች መቀየር በአንጎል ውስጥ አዳዲስ የነርቭ መንገዶችን ይፈጥራል። ይህም ስለ ቀድሞ ግንኙነት ያለሽን ትውስታዎች እንዲደበዙ ያደርጋል። አምስት ራስሽን መንከባከብ። በዚህ አስቸጋሪ ወቅት ለራስሽ ልዩ ትኩረት ስጪ። በቂ እንቅልፍ ተኚ፣ ጤናማ ምግብ ተመገቢ፣ የአካል ብቃት እንቅስቃሴ አድርጊ። ራስሽን መንከባከብ ስሜትሽን ለማሻሻልና ጭንቀትሽን ለመቀነስ ይረዳሻል። አካላዊና አእምሯዊ ጤንነት እርስ በርስ የተሳሰሩ ናቸው። ራስሽን መንከባከብ አእምሮሽ ከሐዘን ለመውጣት የሚያስፈልገውን ጥንካሬ ይሰጠዋል። ስድስተኛ አዲስ ማንነትሽን መፍጠር። ግንኙነት ውስጥ በነበራችሁበት ጊዜ የጠፉብሽን ወይም ወደ ጎን ያደረግሻቸውን የራስሽን ፍላጎቶችና ማንነቶችሽን መልሰሽ አገኝ። አዳዲስ ግቦችን አውጪ፣ አዲስ ነገሮች ሞክሪ። ይህ ከእሱ ውጭም ሙሉና ደስተኛ ህይወት መኖር እንደምትችይ እንድታውቂ ይረዳሻል። ግንኙነት ውስጥ ስንሆን ማንነታችን ከአጋራችን ማንነት ጋር ሊዋሃድ ይችላል። መለያየት ይህንን ማንነት እንድናድስና የራሳችንን መንገዶች እንድንፈልግ እድል ይሰጠናል። ለምሳሌ መጽሐፍ የምትወጅ ከነበረ ግን ደግሞ በግንኙነትሽ ጊዜ ትተሹ ከሆነ አሁን እንደገና መጻፍ ትጀምሬ፣ የራስሽን ማንነት እየመለስሽ እንደሆነ ይሰማሻል። በእርግጥም ያግዝሻል። ሰባት የማህበራዊ ድጋፍ መፈለግ ከቤተሰብሽና ከጓደኞች ጋር ጊዜ አሳልፊ በጣም ለምትቀራረቢያቸው ሰዎች ስለ ስሜት ሻውሪያቸው ድጋፍ በሚሰጥ ማህበረሰብ ውስጥ መኖር በዚህ አስቸጋሪ ወቅት ብቻሽን እንዳልሆንሽ እንድትገነዘብ ይረዳሻል አስፈላጊ ከሆነ የስነልቦና ባለሙያ ምክርን መፈለግ ትችያለሽ ማህበራዊ ድጋፍ ጭንቀትንና ሀዘንን ለመቋቋም ትልቅ ሚና ይጫወታል ከሌሎች ጋር መጋራት የብቸኝነትን ስሜት ይቀንሳል ስምንተኛ ለራስ ጊዜ መስጠት። የቀድሞ ፍቅረኛሽን ከአእምሮሽ ማስወገድ ጊዜ የሚወስድ ሂደት ነው። ትዕግስት ይኖርሽ። ጥሩ ያልሆኑ ቀናት ሊኖሩ ይችላሉ፣ ነገር ግን ተስፋ አትቁረጪ። ቀስ በቀስ እየተሻሻልሽ እንደምትሄጂ እመኝ። የአእምሮ ቁስሎች ልክ እንደ አካላዊ ቁስሎች ለመዳን ጊዜ ይፈልጋሉ። ራስሽን በሂደቱ ላይ እምነት እንዲኖርሽ አድርጊ። ብዙዎች ይህንን ያለፉ ሰዎች መጀመሪያ በጣም ብዙ ከብዶ ነበር፣ ነገር ግን እየቆየ ሲሄድ ቀስ በቀስ እየረሳሁት መጣሁ ይላሉ። እናም በዚህ ሂደት ውስጥ ስታልፊ አንዳንድ ጥሩ ያልሆኑ ቀናት ሊኖሩ እንደሚችሉ አስታውሽ። አንድ ቀን ጥሩ ስሜት ቢሰማሽም በሚቀጥለው ቀን የናፍቆት ስሜት ሊሰማሽ ይችላል። ይህ የተለመደ ነው። በዚህ ጊዜ ራስሽን እንዳትወቅሽ ይልቁንስ ለራስሽ ደግ ሁኝና ይህ ጊዜያዊ ስሜት እንደሆነ አስታውሺ። ወደፊት እንደምትራመጅ እምነት ይኑርሽ። ምናልባትም የድሮ ፎቶዎችን ወይም መልእክቶችን ድጋሚ እንዳታይ ራስሽን ተቆጣጣሪ። በተቻለሽ አቅም አብራችሁ በነበራችሁበት ወቅት የነበረውን ጊዜ ሊያስታውሱ የሚችሉ ነገሮችን ለማስወገድ ሞክሪ። በየቀኑ የመሻሻልና የመለወጥ ሁኔታዎችን አሳይ። ትንንሽ ድሎችንም አክብሪ፣ ምክንያቱም በጊዜ ሂደት ትልቅ ለውጥ ያመጣሉና። በዚህ ሂደት ውስጥ ብዙ መከፋት፣ ብዙ መናደድ፣ ብዙ ቁጭት፣ ብዙ ጸጸትና ብዙ ሐዘን የመሳሰሉ ስሜቶች ሊኖሩ ይችላሉ። እነዚህ ስሜቶች ግን ቋሚ እንዳልሆኑ ተገንዘቢና በየቀኑ ትኩረትሽን የሚቀይሩ ነገሮች ላይ ስሪ። በአጠቃላይ እነዚህን ስምንት ወሳኝ የስነ-ልቦና ዘዴዎች በመጠቀም የቀድሞ ፍቅረኛሽን ከአእምሮሽ ሙሉ በሙሉ አስወግደሽ ነፃነትሽን መልሰሽ ማግኘት ትችያለሽ። ቁልፉ ጽናትና ለራስሽ ጊዜ መስጠት ነው። እሺ፣ በመጨረሻም ከነዚህ ዘዴዎች ውስጥ የትኛውን ለመሞከር አሰብሽ? ከታች ባለው የኮሜንት መስጫ ሳጥን ላይ ሐሳብሽን አጋሪኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እና ለተጨማሪ አበረታችና ጠቃሚ ስነልቦናዊ ሚክሮች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።